አንቺ፣ ተረጋጊ። አንድ ሰብስክራይብ አድርጉ ምናምን ምናም ማለት ነው እንዴ? ስማ፣ ዳጊ ሼማ ብሉ። ለካ ቦታ መርጠን ከእነዚህ ከብቶች ውስጥ የትኛውን ነው በጣም የምትወደው? ደውሎውን ነው ቻሙ። እሱም ወደእሱም መጥራት አልፈልግም። ግን ይሄ አሁን ተወልዶ ያደግክበት ሀገር ነው አፈር ፈሽተ ያደግክበት የሮትክበት። እዚህ ስትመጣ ምን ተሰማክ? ዛሬ ተለውጠ መኪና ይዘ መጣክ ምን ተሰማክ? አላስወራ አልኩት። ስለት ለመናገር አልጠበኩም። እዚህ ጋር ነው ብዬ ተጫወትነው። የዛሬ ነው ያርጎና ሳር ሳይበ ቀን በቀን ነው። ሰላም ነው። እንደምታያቸው አድናቂዎቼ ናቸው። እንግዲህ እዚህ ድረስ አድናቂ ያለኝም ማረጋልች። ኒና ኒና ይሉኛል። እነዚህ ከብቶች ውስጥ የትኛውን ነው በጣም የምትወደው? ደውሎውን እግዚአብሔርን ቪዲዮ ነው የፖስትዋለው። ድምፁን ቀይሬ ጌታ ነው ወስቷ ስማ ዳጊ ሼማ ብሎ ለካ እኔ ማም እኔ ለእኔ ትሰጠኛለህ ቪዲዮ እግዚአብሔር። እሺ ተናገር፣ የትኛውን ከብት ነው የምትወደው?

ብሩክ መቼም ከታይለ ነው እየታዘበን። ይእግዚአብሔር ከታይለ ነው። አሁን እሱ እኔን ኢንተርቪው አድርገኝ እንደርገው። ጥሩ ጥያቄ ነው። ቶሎ ጠይቅ፣ የፈለግከውን ጠይቅ። ደሞዝ ጭማሪ ብቻ በዚህ አጋጣሚ ሆነናገኘው ደስ ብሎኛል። መጀመሪያ እና ፖድካስታችን ላይ ፍቃደኛ ሆነ ኢንተርቪው ስለመጣ በጣም ኦና በድርጅቱ ስም ከልብ አመሰግናለሁ። ምንም አይደለ እኔም እንግዳ ስላደርጋ እዚያ ክብራቸው ሀገርህ ላይ የጽናት ድራማ ሲቀረስ ስለጋብዛችኝ አመስ ብሩክንም አመስ አንተንም አመሰግናለሁ። ጽናትንም አመሰግናለሁ። ቴንኪው ጽኑ ጽኑ አሁን ደግሞ ወክ እናርግ። እነሱም ወደኛ መጡ። ታውቋቸዋል ሰላም ታውቋቸው እነሱ ወደኛ መጡ ሰላም ሊሉልኝ ሰው ላለማስቸገር ቆይ ሰላም ነው? እግዚአብሔር ይመስገን። ቀንዱ ትንሽ ረዴፍ መጣ። ምንም አይሉም እኮ ምንም አይሉም ጌታ። ከብቶች እያረድ እያገድ ናይ ማይኩ ሰጅኝ። ይቺን ነበር ያልኩህ እኮ ቡራ

ታ ምን ልናደርግ አንቺን፣ አላውቅም እኔ አርብቶ አደር ነኝ። ሲጀመርም ሲጀመርም እኔ አንተን ላግዝ ነው የመጣው። በት ልጠፈጥይል የዚህ አካባቢ ከብቶች ከሌሎች ለየት የሚያደርጋቸው አመት ከአመት ነው የሚታለጉት እዚህ

ዴቭ አመሰግናለሁ። እውነት እሱ ነበር። ምን እሱ አይደል? ቀን ቻናሉ ምንድን ነው? ጋይስ ያው እንግዲህ ይሄንን የዩቲዩብ ቻናል ሰብስክራይብ ማድረግ የዜግነት ግዴታ ነው፣ ታውቃላችሁ። ምንም ጠያቄ የለውም። ላይክም ሼርም ግዴታ ነው። ላይክ ሼር፣ ሰብስክራይብ ግድ ነው። እንገናኛለን። ደሞ ምርጥ ምርጥ አዳዲስ ስራ ይዘ መተናል፣ ወደ እናንተ የሚገራርሙ ስራዎች። እናንተ ብቻ ሰብስክራይብ እያደረጋችሁ አንቺ ተረጋጊ። አሁን ሰብስክራይብ አድርጉ ምናምን ማለቱ ነው። ልብ አድርጉልኝ በእንደዚህ አይነት ሁኔታ